ተራራው እስኪ ደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራኒዮ ሆነ የወጠረው ሸራ ጎለጎታ ሆነ የወጠረው ሸራ አሁን እስኪ መስል ሥቃዩ እያስፈራ። ደም ከደማ ረገው አበዛበት ጣረ ብሩሹና ሹሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት ገብረ ክርስቶስን ክርስቶስ ላይ ከፋ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው ከቀናት በአንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት ባንዷፍ ሲጠቁር ባንዷፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ አሎጣለህ አለው ፍቅርን ስሎ ስሎ ስሎ ስሎ ስሎ ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሮ አልተሰቀለም። እንጨቱ ላይ ያለው እውነት ይህ አይደለም እያለ እስኪናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም ቀይ ቀለም የደም ቀለም የጥላ ቀለም የሁሉም ነው እንጂ የማንም አይደለም። ፍቅር ዘር አይደለም። ሠዓሊ ገብረ ክርስቶስ ደስታ በኢትዮጵያ ዘመናዊ ስነ ጥበብ ታሪክ ውስጥ ስሙ ጎልቶ ከሚጠቀሱ የስነ ጥበብ ሰዎች ዘንድ በግንባር ቀደምትነት የሚጠቀስ እውቅና ታላቅ ሰው ነው። ጎልጎታ የገብረ ክርስቶስ ዘመን አይሽሪ የሆነች በብዙዎች ነፍስ አጥንትና ጅማት ድረስ ዘልቃ የፍቅርን ብርቱ ኃይልና ጥናት የምትገልጽ ስራው እንደሆነች በርካታ አድናቂዎቹ ይመሰክራሉ። በአንድ ወቅት የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት መጽሔት ላይ የገብረ ክርስቶስ የጥበብ ልጁና የሙያው ባልደረባ የሆነው አቶ እሸቱ ጥሩነ ስለ ገብሬ ታሪክና ስለ ጎልጎታ ድንቅዬ የጥበብ ስራው ባቀረበው የጥናት ጽሑፉ እንዲህ ነበር ያለው። ይህ የገብረ ክርስቶስ ደስታ የስነ ስቅለት ስዕላዊ ድርሰት የፍቅርን፣ የመስዋዕትነትን፣ የቤዛነትን፣ የህያውነትንና የዘላለማዊነትን እንዲሁም የነፃነትንና ሰላምን ምንነት በአጭሩ በህብረ ቀለማት የቃኘበትና የተቀኘበት ነው። መስቀሉ እውነታዊ ነው፣ የተሰቀለው ክርስቶስ ግን ተምሳሌታዊ ነው። ስዕሉ እስከተሰራበት እስከዚያን ጊዜ ድረስ ብዙ ሰዓሊዎች አካሉን ወይም ስጋውን አልፎም እውነታ ይመስሉን ከነስቃዩ ይስላሉ እንጂ እንደ ገብረ ክርስቶስ ክቡር ደሙን ንጹህ መስዋዕትነቱን በቀይ ህብረ ቀለም ብቻ ተምሳሌት አድርገውና ወስነው የሰሩ የሉም። ይህን በሚመለከት ይላል አቶ ሸቱ ጥሩነህ። የገብረ ክርስቶስ ደስታ አጭር ትውስታና ጨረፍታዊ እይታ በሚል ርዕስ በአዲስ አበባ ዩኒቨርሲቲ ባቀረበው በዚሁ ጥናቱ ይህን በሚመለከት የጀርመን አገር ጓደኛ የነበረው ዶክተር እጓለ ገብረ ዮሐንስ እንዲህ በማለት ጽፏል ይለናል። ሰዓሊ ተብሎ የጎልጎታን ተራራ ያልወጣ የቀራንዮን ትልቁን ትራጄዲ ያላየ የለም። ነገር ግን የገብረ ክርስቶስ ስነስቅለት ለብቻው ነው። ቀለም ተናጋሪው ነው የሚታየው ንጹህ ደም ብቻ ነው። ግራ ቀኝ የነበሩት እነ ፋይታዊ ቦታ የላቸውም፣ ተዘንግተዋል፣ ወይም ሰዓሊው ሊያያቸው አልፈለገም። ይገርማል። ጥበብ ከንጹህነት፣ ከጽርየት፣ ከርቀት ብቻ እንጂ ከሌላ ጋር ግንኙነት የሌላት መሆኑን ለመረዳት ይቻላል። ዛሬም ድረስ የገብረ ክርስቶስ የፍቅር፣ የናፍቆት፣ የነፍሱ ስቃይና ጣር የሆነችው ጎልጎታ የፍቅር ሕያው መዝገብ፣ የጥበብ ቁንጮ ሥራ ሆና በዚህ ክብሯ ማረጓና ሕያውነቷ ዘልቃለች። ፍቅርን በመስዋዕትነት፣ ፍቅርን በእውነት፣ ፍቅርን በደም እየተረከች በደም እየሞሸረች፣ በእሾህ አክሊል በደም እያነገሰች፣ በጦርና በችንካር በደም እያስዋበች፣ በደም እየተረከች። ገብረክርስቶስ ደስታ ከአለቃ ደስታ ነገዎ እና ከወይዘሮ ዓጸደ ማርያም ወንድማገኘሁ ጥቅምት 5 ቀን 1924 ነበር በሐረር ከተማ የተወለደው። ለወላጆቹም በመጨረሻ የተገኘ አስረኛ ልጅ ነበር። ገብረ ክርስቶስ ገና የስድስት ወር ልጅ እያለ ነበር እናቱን በሞት ያጣው ያደገውም ከአባቱ ጋር ነበር። ብዙ የልጅነት ወቅቱ ያልተስተካከለና ያልተመቻቸ ነበር። የሶስት ዓመት ህፃን ሳለ ጣሊያን በሐረር በወልወል ግጭት ሰበብ የመጀመሪያውን ወረራ ሲፈጽም ገብረ ክርስቶስም በልጅነት ዕድሜው ስደትን ጀመረ። በ1927 ከሐረር ወደ አዲስ አበባ መጣ። በዚህም ጣሊያን የካቲት 12/1929 ዓ.ም ህዝቡን ሲጨፈጭፍ በልጅነት አእምሮ አይቶ ነበር። አባቱንም ጣሊያን ስላሰረበት የግድ አዲስ አበባ መቆየት ነበረበትና እዚሁ ቆይቶ በኋላም አባቱን ሲፈቱለት ወደ ሐረር ተመለሰ። የአንደኛ ደረጃ ትምህርቱን በሐረሩ የራስ መኮንን ትምህርት ቤት አጠናቆ ወደ አዲስ አበባ ተመለሰ። ገብረ ክርስቶስ መሳል የጀመረው ገና በህፃንነቱ እውቅ ከነበሩት ቁም ጸሐፊ፣ መጻህፍት ደጓሽ እና ባህላዊ የሃይማኖት ስዕሎች ሰዓሊ አባቱ ካለቃ ደስታ ነገዎ ስር ሆኖ ነበር። ባገኘው ነገርም ቅርጻ ቅርጽ መስራት ይወድ ነበር። ለስዕል በነበረው እድልም በልጅነት ቀልቡ መንፈሳዊና ስጋዊ ስዕሎች በፈጠራ ይሰራ እንደነበር የቅኔና የግጥምም ዝንባሌ በረቂቁ እየጸነሰ ማደጉን ቤተሰቡም ሆነ የትምህርት ቤት ባልእንጀሮቹ ዛሬ ድረስ በትውስታ ያነሱለታል። ለዚህም በክብር ተቀምጣለት በጉልምስና ዘመኑ ትዝታ ከበቁለት ስራዎቹ መሀል የሰባት ዓመቱ ብርቅዬ ስዕሉ ምስለ ለፍቁር ወ ዳ ምስክር ናት። የአንደኛ ደረጃ ትምህርቱን ከሀረር አጠናቆ እንደመጣ ሁለተኛ ደረጃ ትምህርቱን በያኔው የቀዳማዊ ኃይለሥላሴ ሁለተኛ ደረጃ ትምህርት ቤት በዛሬው ኮተቤ መምህራን ማሰልጠኛና ያኔ ገና በተከፈተው የጄኔራል ዊንጌት ትምህርት ቤት በ1942 አጠናቀቀ። ገብረክርስቶስ በኢትዮጵያ ሥነ ጥበብ ረቂቅ ስዕል ወይም አብስትራክት ለተባለው የዘመናዊ ስዕል ዝንባሌውን ያሳየው እዚሁ ውንጌት ይማር በነበረበት ጊዜ ሲሆን አድናቆትንም አትርፎለት ነበር። ገብረ ክርስቶስ ለሀገሪቱ የመጀመሪያ የሆነው ዩኒቨርሲቲ ኮሌጅ በ1943 ሲከፈት የሳይንስ ተማሪ ሆኖ እርሻ ለማጥናት ሳይንስ ፋክልቲ ገባ። የሁለተኛ ዓመት ተማሪ እያለ ግን በጠና በመታመሙ ምክንያት ዩኒቨርሲቲውን ጥሎ ወጣ። ኮሌጅ ህይወቱ በኋላ ቀጣዮቹ አምስት ዓመታት ማለትም ከ1944 እስከ 1948 ዓ ም ድረስ በጣም አታካችና የፈተኑት ነበሩ። ራሱንና ፍላጎቱን ለማግኘት ያልገባና ያልወጣበት ስፍራ ያልሞከረው፣ ያልተፈተነው ነገር አልነበረም። ውስጡ የነበረውን ከፍተኛ የጥበብ ፍላጎት ማርካት አለመቻልና ያለ ስራ ቁጭ ማለት በመንፈስ ግጭት አናጉት። ይሁንና ስራ መያዝ ስለነበረበት መጀመሪያ በአውራ ጎዳና መስሪያ ቤት ተቀጠረ። የአፈር ምርምር ባለሙያ በመሆንም በዚህ ድርጅት ጥቂት ጊዜያት ሰራ። በስራው ግን የመንፈስ እርካታ ማግኘት ባለመቻሉ ጥሎት ወጣ። ጥቂት ጊዜ ቤት ከተቀመጠ በኋላ ሲንክላር የተባለ የነዳጅ ድርጅት ቀጠረው። ከጥቂት ጊዜ በኋላ ደግሞ በዚሁ እጅግ ዘመናዊ በሆነው በኢትዮጵያ ንግድ ባንክ እስታት ሲሺያን ሆኖ ተቀጠረ። ወደ በኋላ ላይ ደግሞ ንፋስ ስልክ አካባቢ በሚገኘው የስብስቴ ነጋሲ አንደኛ ደረጃ ትምህርት ቤት በመምህርነት ተቀጥሮ መስራት ጀመረ። ሆኖም ይህንንም አመት ሳይሞላ ተወው። በመጨረሻ ራሱን ሲፈልግ የነበረው ገብረ ክርስቶስ ስራ የሚባል ነገር ትቶ በቤቱ ውስጥ በስዕል ስራው ላይ አተኮረ። ያለረፍትም መሳል ጀመረ። ከዚህ በኋላም ነበር በህይወቱ እና በዝንባሌው የመጀመሪያ እርካታ ያገኘበትን ፍሬ የቀመሰው። በ1946 ዓ ም በኢትዮጵያ ስነ ጥበብ መድረክ ብቅ አለ። በወቅቱ የአሜሪካ ማስታወቂያ ድርጅት በነበረው ቤተ መጻሕፍት ዘመናዊ የአሳሳል ስልቶችን የሚያስተዋውቁ ስዕሎቹን ኤግዚቢሽን አሳየ። በዚህ መሃል ግን በህይወቱ በጣም ትልቅ ቦታ የሚሰጣቸውን አባቱን በሞት አጣ። በዚህም በጣም ከፍተኛ ሀዘን ውስጥ ወደቀ። ከወራቶች በኋላም ለመጀመሪያ ጊዜ በወደፊት ህይወቱ ቀና መንገድ በከፈተለት ድርጅት ውስጥ ስራ ጀመረ። በፊት ፖይንት ፎር ይባል በነበረው የአሜሪካ የትምህርት፣ የባህል ድርጅት በህፃናት የመማሪያ መጽሐፍትና እትሞች ዝግጅት ክፍል በሰዓሊነት ተቀጠረ። የጊዜውን ፍላጎቱን እና ዝንባሌውን አስተባብሮ በስራው እየረካ የግል ስዕል ስራዎቹንም ፍሬያማ በሆነ መንገድ እያከናወነ ለሁለት ዓመታት ያህል ሰራ። በ1949 ኒውዴሊ ላይ በተደረገ የዓለም አቀፍ የወጣቶች ስዕል ትርኢት ለመካፈል ወደ ህንድ የመሄድ እድል አጋጠመው። ከኢትዮጵያ የሥነ ጥበብ አደባባይ ዘልቆ ለመጀመሪያ ጊዜ በባህር ማዶ አደባባይም ይፋ ሆነ። ከህንድ አድናቆትን አግኝቶ ከተመለሰ በኋላ ግን በተደጋጋሚ ለህመም ተጋለጠ በመንፈስም በገንዘብም ይረዱት የነበሩት አባቱ መሞት ተደምሮ ወደ ውጭ ሀገር ሄዶ ለመማር ያደርግ ለነበረው ጥረት እንቅፋት የሆኑት ነገሮች በጣም እንዲታመም ምክንያት ሆኑት ከዚህ ህመሙ አገግሞ ሲነሳ ነበር ህይወቱን ሙሉ ያልተለየው የለምጽ ምልክት በፊቱና በእጁ ላይ የወጣበት በዚህ ወቅት ገብረ ክርስቶስ ገና የ25 ዓመት ጉብል ነበር። ከዚያ ወቅት በኋላ በሰዓሊነት ለመግፋት ቁርጠኛ ውሳኔ ያደረገ። ሆኖም የዚህን የስነ ጥበብ ፍላጎት ሀገሪቱ ልታስተናግድለት አልቻለችም ነበር። በመሆኑም ተላልኮ ባገኘው የትምህርት እድል የኮሎኝ ጥበብ አካዳሚ በሰጠው ስኮላርሺፕ ለመሳተፍ በ1950 ወደ ምዕራብ ጀርመን ሄደ። በኮሎኝ የጥበብ አካዳሚ የግራፊክስ እና የቀለም ትምህርቱን ለሁለት አመት በኮሎኒ ዩኒቨርሲቲ ደግሞ የስነ ጥበብ ታሪክ አጥንቷል። የጀርመን መንግስት በሰጠው አንድ አመት የተጨማሪ ጊዜ ፈቃድ ጀርመን ስዕሎቹን ሲሰራ ቆይቶ በቦን እና በኮሎኝ ከተሞች የመጀመሪያው አፍሪካዊና ኢትዮጵያዊ ድንቅ ሰአሊ ተብሎ አድናቆትንና ክብርን አግኝቶ መጋቢት 20 1954 ዓ.ም ወደ ሀገሩ ተመለሰ። ገብረ ክርስቶስ በምርጫው ከ1955 እስከ 1967 ድረስ በአዲስ አበባው ስነ ጥበብ ትምህርት ቤት በስዕል መምህርነትና በምክትል ዳይሬክተርነት ደረጃ ለ12 ዓመታት በትጋት ሰርቷል። በአዲስ አበባ መዘጋጃ ቤት የባህል ማዕከልም በመድረክ ገጽ አዘጋጅ ሆኖ ሰርቷል። በነዚህ ዓመታት በሀገር ውስጥ ሆነ በውጭ ሀገር ተደናቂ ያደረጉትን ስዕሎቹን ኤግዚቢሽን በየጊዜው ያሳየ ሲሆን በተመሳሳይ ድንቅ ገጣሚነቱንም አስመስክሯል። እኔ እወድሻለሁ ብዙ ሺህ ዘመናት እ ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንዳለም ዳርቻ የርቀቱን ያህል እንደ ጽጌረዳ፣ እንደ አደይ አበባ፣ እንደ ሎሚ ሽታ፣ እንደ ከርቤ ብርጉድ፣ እንደ ጣን ጪስ እንጨት ወድ እወድሻለሁ አበባ እንዳየነት እንደ ቢራ ቢሮ ጫካ እንደሚያስሰው ፍቅርሽን በፍቅሬ በፍቅርሽ ልቅመሰው፣ ማር ወለላይ ነሽ ከረሜላ ስኳር፣ አማርኛ ይበቃ ወይ ጉድ? በዓለም ቋንቋ ሁሉ ቢወራ ቢነገር፣ እኔ እወድሻለሁ እንደ ማታ ጀንበር፣ እንደ ጨረቃ ጌጥ እንደ ቶሩ አሪፍ ኮከብ የማልጠግብሽ ስወድሽ ስወድሽ ስወድሽ ስወድሽ ጡት እንዳ ሕፃን ወተት እንዳማረው ጠጋበይ ዘመዴ ያፍሾቴ ነው ጣይ ላይ ያለ ቅቤ ገላይ ገላሽን ሲነካ የሚያልቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እህ አይላት ነ ወድ ወድሻለሁ አይኖችሽን ባይኔ ተራክሜ እያየው ስወድሽ ስወድሽ ወድ ወድሻለሁ። ገብረ ክርስቶስ ስለ ስዕሉ ሲናገር ለሰዓሊ እንደ እምነቱ ነው። ስዕል ወይም ኪነ ጥበብ እንደ ሃይማኖት ሊወሰድ የሚችል ነገር ነው። እንደ እኔ ሰዓሊ ከእውነት መራቅ ያለበት አይመስለኝም። ደግሞ የሚያምንበትንና አምንበታለው ብሎ የተነሳበትን ሁኔታ መስራቱ በእውነቱ ለሰዓሊው እንደ ክብርም ሊሆን ይችላል፣ እንደ ትግልም ሊሆን ይችላል። በእውነቱ በዚህ አይነት የተሰማራ ሰዓሊ ካመነበት መፍራት ያለበት አይመስለኝም። ገብረ ክርስቶስ ደስታ በወቅቱ የቀዳማዊ ኃይለ ስላሴ ሽልማት ድርጅት ይሰጥ የነበረውን የኢትዮጵያን የስነ ጥበብ ሽልማት ከሜትር አፈወርቅ ተክሌ ቀጥሎ በ1958 ዓም ተቀብሏል። ከሀገሩም ውጪ በግልና በቡድን በአውሮፓ፣ በአሜሪካ፣ በእስያና በአፍሪካ ራሱንና ሀገሩን ወክሎ የዘመናዊ ህይወታችንን አንድ ገጽታ ለዓለም አስተዋውቆ ያለፈ ታዋሽ ኢትዮጵያዊና ዓለም አቀፋዊ የጥበብ ሰው ነበር። ኢትዮጵያ እናቴ፣ ጥበብ ሚስቴ፣ ስራዎቼ ልጆቼ ይል የነበረው ገብረ ክርስቶስ ደስታ በአጭሩ የዕድሜ ዘመኑ በሰዓሊነቱና በባለቅኔነቱ የሀገሩን ስነ ጥበብና ስነ ግጥም ከባህላዊው እስከ ዘመናዊው ድረስ ዘልቆና በአዳዲስ መንገድ ተርጉሞ ያቀረበ ሰው ነበር። ገብረ ክርስቶስ ደስታ ከስዕሎቹ በተጨማሪ መንገድ ስጡኝ ሰፊ በሚል በወዳጆቹ አሰናጅነት የታተመ የግጥም መጽሐፍ ያለው ሲሆን ስድስት ኪሎ በሚገኘው የጀርመኑ ጎይቴ ውስጥ ደግሞ በስሙ የተሰየመ እና በውስጡም የእሱን ስራዎች የያዘ ማዕከል ይገኛል። ሰዓሊ ገብረ ክርስቶስ ደስታ በህይወት ለመኖር የታደለው ለ49 ዓመታት ብቻ ነበር። አገሩ ላይ በነበረው ፖለቲካ ምክንያት ለስደት የተዳረገው ገብረ ክርስቶስ በተሰደደ ልክ በሁለት ዓመት ከስድስት ወሩ ላይ መጋቢት 21 ቀን 1973 በአሜሪካ ኦክላሆማ ስቴት ህይወቱ አለፈች። የቀብሩ ስነስርዓትም በዚያው አሜሪካ ተፈጽሟል። ገብረ ክርስቶስ ደስታ ሰዓሊ ገጣሚና ባለ ቅኔ፣ ጸሐፊና ድንቅ ተዋናይ፣ የግጥም አንባቢ አንደ በተርቱ፣ የሥነ ጥበብ መምህር፣ ስፖርተኛ፣ የሙዚቃ ሰውና ባለ ብዙ ሙያዎች ባለቤት ነበር። ለኢትዮጵያ እጅግ የተለየ ክብርና ፍቅር የነበረው ሰዓሊና ገጣሚ ገብረ ክርስቶስ ደስታ በኢትዮጵያ ዘመናዊ የሥነ ጥበብ ታሪክ ውስጥ ጉልህ ስፍራ ነበረው። ከገብረ ክርስቶስ ደስታ የስዕል ስራዎች መካከል መልስ ወደ አገር ቤት፣ እኔ ነኝ፣ የሐረር ገበያ፣ ያለፈው መልካም ጊዜ፣ የካቲት 12፣ እኔ በገዛ እጄ፣ ጎልጎታ፣ ጂፕሲ ልጃገረድ፣ ቀይ ብርሃን፣ የድሆች ቤተሰብ፣ በራሪ ወፍ፣ በቆኤት፣ ጠላቂ ጀንበርና ጸደይ ተጠቃሾች ናቸው። ገብረ ክርስቶስ የሚታወቅበት 200 ሺህ ዶላር በጥበብ ገዢዎች የተገመተ ነገር ግን እርሱ ለአዲስ አበባ ዩኒቨርሲቲና ለኢትዮጵያ ህዝብ መታሰቢያዬ ሆኖ ይቀመጥልኝ በማለት በስጦታ የሰጠውና ገብረ ክርስቶስ ደስታ በሞተ በ30 አመቱ ከጀርመን ወደ ኢትዮጵያ የተመለሰው ጎልጎታ የተሰኘው ስዕሉ ነው። ለከርታቲዮና ረቂቁ ሲበዛም ሰብአዊው ሠዓሊና ገጣሚ የገብረ ክርስቶስ ደስታ ነገውን ነፍስ ባለችበት የተዋበ የሰማያት ቅጽር ምስጋናችንና ናፍቆታችንን ይድረሳት እና አብዝቶ ያረሰርሳት ዘንድ ከልብ ተመኘን። የጽሑፍ ምንጭ ማሬ መጽሐፍት እና የዜን መጽሔት ይገኙበታል። ከበሮ አሎ አለው አለው አለው አኛው ግርማ ይቀሰቅሰኛል፣ ጩኸቱን ስሰማ በሰውነቴ ላይ ይፈጥራል መሸበር፣ ያፈዘብዘኛል አለው መስተፋቅር አለው መስተፋቅር መድ የተተኮሰ እሳተ ገሞራ ገንድሎ የጨሰ መብረቅ የተናደ መብረቅ የወረደ ገደል የተናደ ማዕገል ነጎርጓድ ነስኝ ይቀራለሁ ያን ዘፈዘፈኛ አንዳንዶ ከኔ እጄ ሲርበትበት ይጨፍራል እግሬ። የስርቅ የሰርግ አዳማቂ ነው አዶ ሸባ ሙሽራ ሲያባባ በጩኸት ኳኳታ ድልቅ ድልቅ ብሎ ሰው የሚያተራምስ ስካር አስከትሎ፣ ሐዘን መቃብር ነው ጸሎትና ፍትሐት፣ የሚመታው ደረት የአልቃሾቹ ስሜት ይጠራል ከጉድጓድ ሄዶ የጠፋውን ባፈርና ድንጋይ ሲገሽም ሳጥኖ ነው የቤተ ክርስቲያን የሃይማኖት ፍቅር የሼኮች ዲቤ ነው የአምልኮት መደብር ያመጣል ሁካታ የጥምቀት ጭፋሮ ከበሮ ከበሮ ያመጣል ጎትቶ ልጃገረዶቹን ሆብዬ ሆብዬ እንቁጣጣሽ እንደሚጨፍሩትን ያመጣል ከጫካ ገዳዮችን ይዞ ጦር እየሰበቀ ጎራዴውን መዞ ድምፅ ነው የሹመት ወይም የጦርነት የአረመኔ ጦር ተነሳ ታጠቅ ጠላት መቶ ባልቀስ ስናርቅ የፈረስ ኮቴ ሽምጡ ሰምሶማ አዋራ ሲያስነሳ ድምፅ ነው የሚያሰዋ። ናዳው ሲንከባለት በጮት ደረጃ መሬት የሚያናጋ ሰልፍ ነው እርምጃ ጊዜን የሚለካ ሰዓት እየለየ

የአካል ንቅናቄ አገሩ ሙዚቃ አገሩ ሙዚቃ ሰው ያሽከረክራል መንፈስ እያነቃ አቋርጦ ይመጣል ሲሮጥ ከሩቅ አገር ሲሮጥ ከሩቅ አገር ቤቴን ለመበዝበዝ ልቤን ለማሸበር ልቤን ለማሸበር